የተክሳስ ፍርድ ቤት የሰለሞን ወልደቃልን ዋስትና ከ1.2 ሚሊዮን ዶላር ወደ 70 ዶላር አወረደ። ሰለሞን ወልደኪዳን አርአያ የተባለው ኤርትራዊ በተክሳስ ባጋጠመ የመኪና አደጋ የተነሳ መታሰሩ መዘገቡ የሚታወስ ነው። እሱ በሚያሽከረክረው ትራክ መኪና የተነሳ 18 መኪናዎች የተገጩ ሲሆን በዚህም የአምስት ሰዎች ሕይወት ሲያልፍ ሌሎች 11 መቁሰላቸው የሰላሳ ሰባት ዓመቱ ሰለሞን ወዲያውኑ በቁጥጥር ስር ውሎ ሰባት ክሶች የቀረቡበት ሲሆን ለዚህም የአንድ ነጥብ ሁለት ሚሊዮን ዶላር ዋስትና እንዲያቀርብ መጠየቁን መዘገቡ የሚታወስ ነው። ፖሊስ ባቀረበው ክስ ሰለሞን ግጭቱን ያደረሰው በመጠጥ ሰክሮ እንደሆነ የገለጸ ቢሆንም በተደረገለት ምርመራ ግን ምንም አይነት መጠጥም ሆነ ሌላ ደንዛዥ እጽ እንዳልተጠቀመ ሊረጋገጥ ችሏል። ይህንን ተከትሎ ጠበቆቹ የተጠየቀበት ዋስትና እንዲቀነስ ለፍርድ ቤት ጥያቄ አቅርቦ ነበር። ጠበቆቹ በጥያቄያቸው ለእያንዳንዱ ክስ አንዳንድ ሺህ ዶላር ዋስትና እንዲያቀርብና በአጠቃላይ በሰባት ሺህ ዶላር ዋስትና እንዲወጣ የምላብቱታ ማስገባታቸውንም ተዘግቦ ነበር። ፍርድ ቤቱ ጉዳዩን ከተመለከተ በኋላ ትላንት በኋላው ችሎት በሰለሞን ላይ ጥሎት የነበረው የአንድ ነጥብ ሁለት ሚሊዮን ዶላር ዋስትና ማንሳቱን አስታውቋል። በመሆኑም በእያንዳንዱ ክስ አንድ ሺህ ዶላር ዋስትና እንዲያቅርብ ማለትም በአጠቃላይ ሰባት ሺህ ዶላር አቅርቦ ከእስር እንዲፈታ እንደ ወሰነለት ተዘግቧል። ሚኪንን ኬሚክታቦልንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ሰላም ቆዩልኝ።